ሰላም ሰላም፣ ጤና ይስጥልኝ ውድ ጅዶ አበሻ ብቻናል ተመልካችና ቤተሰቦች እንደምን አላችሁልኝ? ሁላችሁንም በያላችሁበት ሰላምታ ታይረሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ። ለዚህ ዩቲዩብ ቻናል አዲስ እንግዳ ከሆናችሁ ወይንም ድንገት እግር ጥሏችሁ ከሆነ የመጣችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁ። እንዲሁም ደግሞ ያው ቪዲዮ ለሰዎች እየደረሰ ስላልሆነ ላይክ እንድታደርጉልኝ በፍቅር ጠይቃለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ እንደምታዩት ናዮ ከዛ አሳዛኝ አስጨናቂ ጊዜ አልፋ እግዚአብሔር የተመሰገነ ይሁን ዛሬ ልጇን ታቅፋ ልጇን ክርስትና፣ ምንም እንኳን የልጁ አባት ከጎኗ ባይኖርም፣ ግን በልጁ አባት ጓደኞች ተከባ ደስ በሚል ሁኔታ የልጇን ክርስትና ስታከብር የነበረ ቪዲዮ ነው። እንግዲህ ዛሬ ሙሉ ቀን ሲዘዋወር የዋለው እና እንኳን ደስ ያለሽ ማለት እፈልጋለሁ። እንዲሁም ደግሞ የጆን ዳንኤል ልጅ መሆኑን ጓደኞቹ አረጋግጠዋል ማለት ነው። በይፋ የጆን ዳንኤል ልጅና የናዮሚ ልጅ ክርስትና እያሉ ነበረ። እንደምታውቁት ናሆሜ በጣም ነው የምወደው በነገራችን ላይ ናሆሜ በጣም ደስ የሚል በጣም ደስ የሚል ልጅ ነው፣ ፈታ ያለ ልጅ ነው ናሆሜ ጆሲ፣ በጣም ጓደኞች ናቸው። ለጆን ዳንኤል በጣም የቅርብ ጓደኞች የሚባሉ ጓደኞች ናቸው። እንግዲህ እነሱ ናቸው የጆን ዳንኤል ልጅ እና የናዮሚ ልጅ ክርስትና ብለው ሲናገሩ የነበሩ ማለት ነው። እንደምታውቁት የጆን ዳንኤል ልጅ ተብሎ ያው ይወራ እንጂ በግልጽ የታወቀ ነገር አልነበረም። ምክንያቱም ደግሞ ጆን ዳንኤል ከጃኒ ጋ የፍቅር ግንኙነት እንደነበረው ጃኒ ራሷ ተናግራለች። እንዲሁም ደግሞ የተለያዩ ቪዲዮዎች ከጃኒ ጋ የነበሩትን የፍቅር ግንኙነቶች የሚያረጋግጡ አንዳንድ ቪዲዮዎች ተለቀው ነበረ። ስለዚህ በዛ ምክንያት ከናዮ ጋ የእውነት ግንኙነት አላቸው ወይ፣ ከጃኒ ጋ ያለው ነገር ተቋርጧል ወይ የሚለውን ነገር ብዙ ሰው እርግጠኛ አልነበረም። ነበር ያው መላምት ነበረ ሲሰጥ የነበረው ነገር ግን ዛሬ ጓደኞቹ የጆን ዳንኤልና የናዮ ልጅ ጋ ክርስትና ተጠርተን እዛ እያከበር ነው ብለው በይፋ ተናግረዋል። ማለት ነው እንግዲህ እንደምታውቁት ያው የልብ ጓደኞች ናቸው። እዚህ ጋር ምታዩት ጆሲ ነው። እንዲሁም ደግሞ ናሁም በደንብ እስር ቤትን በተመላላሽ ሲጠይቁ የነበሩ በጣም የልብ ጓደኞች ናቸው። በጣም የልብ ጓደኛነታቸውን የሚያሳየው ደግሞ እዚህ ጋር ክርስትና ስታስነሳ ምንም እንኳን የልጁ አባት ከጎኗ ባይሆንም ጓደኞቹ ግን እንደዚህ ክበብ አድርገዋት በጣም በደስታ አብረዋት እየጨፈሩ አብረዋት በቃ በዚህ አይነት መልኩ ሲያከብሩ ስታዩ በጣም ነው ደስ የሚለው። እንዲሁም ደግሞ የጆን ዳንኤል እህት አብረ አለች፣ ክርስትናው ላይ እንደምታዩት እችኛዋ ሳትሆን አለች፣ የጆን ዳንኤል እህት አለች። ስለዚህ ያው የጆን ዳንኤል ልጅ ነው ማለት ነው። እንግዲህ ዋናው ቁም ነገሩ ግን እቺ ህፃን ልጅ ከዛ አስጨናቂ ህይወት ወጥታ፣ እግዚአብሔር የተመሰገነ ይሁን፣ ልጇን አቅፍ አቅፋ ዛሬ እንደዚህ ለክርስትና በቅታ እንደዚህ ደስ ብሏት ከጓደኞቿ ጋር ማሳለፏ ነው። በእውነት በጣም ደስ ብሎናል። ምክንያቱም እንደምታውቁት እስር ቤት የነበራት የፎቶ አንዳንድ የሚወጡ ፎቶዎችን ምናምን ስንመለከት እንደ ሴት እንደ እናት ሁላችንም አዝንን ነበረ። ኦፍኮርስ የተፈጠረው የሰሩት ስህተት ስህተት እንዳለ ሆኖ ግን ደግሞ ሴት ልጅ በእርግዝና ወቅት በዛ አይነት ጭንቀት በዛ እንደገና ልጅ ሁናችሁ ደግሞ አስቡት ምንም አይነት ልምድ ሳይኖራችሁ የማርገዝ የመውለድ ልምድ ሳይኖራችሁ ወይም ደግሞ ትዳር መስረታችሁ ቤተሰብ መርቆ ከቤታችሁ ሳትወጡ ድንገት የተፈጠረ እርግዝና ሲሆን እና በዛ ደረጃ ደግሞ በእስር ቤት እንደዛ ሁና የሆነ ስብር ብላ ስታዩት በጣም ነበር የሚያሳዝነው። በጣም ብዙዎቻችን ተጨንቀን ነበር። እግዚአብሔር በሰላም እንድትወልድ የተለያየ ያው ድምጻችንን ለማሰማት ሞክረናል። በቪዲዮም በምንም ብዙ ምይታም በእርግጥ ባይኖረውም ግን እኔ ቪዲዮ ሰርቻለሁኝ ምክንያቱም ደግሞ። ከእስር ቤት ወጥታ ሆስፒታል እንድትወልድ የሚል ያው ብዙዎቻችን የተለያየ ድምፅ ለማሰማት ሞክረናል። እግዚአብሔር ግን የተመሰገነ ይሁን እሷም ልጇም በሰላም ወልዳ እንግዲህ ከዛ በኋላ ደግሞ ወደው እንደወለደች ከእስር ቤት እንድትወጣ ሆኖ ይኸው ዛሬ በዚህ ደረጃ ክርስትና ለማክበር በቅታለች ማለት ነው። እጅግ በጣም ደስ ይላል። ነገር ግን ምናልባት ናዮ ባትታሰር ይሄ ልጅ ይወለድ ነበር ብላችሁ ታስባለች? እስኪ አስተያየታችሁን ጻፉልኝ። እርግጠኛ ሆኜ የምነግራችሁ ናዮ ባትታሰር ኑሮ ይሄ ልጅ ላትወልዶ ትችል ነበረ። የተለያዩ አማራጮችን ለተጠቀም ትችል ነበር። ያው እንደምታውቁት በሚዲያም የተወራው ድንገት እስር ቤት ከገባች በኋላ እርግዝናዋን ስላወቀች ምናምን የሚሉ ነገሮች ነበር የተወሩት። ምናልባት እስር ቤት ባትገባ ውጪ ብትሆን ኑሮ ምንም እንዳልተፈጠረ በሁለቱ መካከል ግንኙነትም ሊቀጥል የሚችል ነበር። ምናልባትም ደግሞ እኛ እንደማናውቅ ያው ከጃኒ ጋር ያው የእነሱ ነገር በእነሱ ተዳፍ ነው። ከጃኒ ጋር ግንኙነቱን ሊቀጥል የሚችል ነበር። ብቻ ብዙ አይነት ነገሮች ሊፈጠሩ ይችሉ ነበረ። ግን እግዚአብሔር ምክንያት ስላለው፣ አላማ ስላለው ከነዚህ ሁለት ልጆች እግዚአብሔር አንድ ፍሬ ሊፈጥር ስለፈለገ ይሄን አጋጣሚ ተፈጥሯል ማለት ነው። ምክንያቱም ብዙ አይነት ከባባድ ወንጀሎች እንኳን ሰርተው አንዳንዴ ሰዎች በቀላሉ የዋስትና መብት ሲያገኙ ትመለከታላችሁ። የነሱ ኦፍኮርስ ትክክል ነው፣ ስህተት ሰርተዋል። ግን ስህተት ቢሰሩም ደግሞ ልጆች ናቸው። ከልጅነት አንጻር ያን ያህል ክፋት አስበው አይደለም ያንን ነገር ተናገሩት። ላይቭ ላይ ሆነው የሆነ የሚገፋፋቸው ሰው ስለነበረ ያንን ተጠቅመው ተናግረዋል። ግን የተቀጡበት ጊዜ ደግሞ በቂ ነበረ። እውነት ለመናገር ብዬ ነው ማስበው ህጉ ህጉ እንደ ህጉ ሳይሆን እንደምንመለከተው ከሌሎች ሰዎች አንጻር፣ ከሚታሰሩ ከሚፈቱ ሰዎች አንጻር፣ ከምንመለከተው አንጻር ነው። በነገራችን ላይ አስተያየት እየሰጠው ያለውት ህጉ የሚለው ግን ሌላ ነው እና ይሄን ልጅ እስክትወልደው በቃ ማለት እግዚአብሔር ይሄን ልጅ በቃ ምናልባት ብትወጣ ላይቀጥል ይችል ነበር ጽንሱ ወይም ደግሞ ዛሬ የምናየው ያተናየው የልጅናቱና እንደ ዛሬው የልጅናቱን አላናያት እንችል ነበር። ያንን ነገር ግን እግዚአብሔር እንዲሆን ስላልፈለገ እዛ ውስጥ እንድታሳልፍ አድርጓታል ማለት ነው። ለመልካም ነው። በጣም ደስ የሚለው ነገር ደግሞ ምንም አይነት ናየው ላይ ስብራት አላየሁባትም። በዚህ አጋጣሚ ጀግና ቤተሰብ ነው ያላት። አንዳንዴ ቤተሰቦቻችሁ ከጎናችሁ ከቆሙ ዓለም ልብልቅልቁ ቢወጣ ምንም አይመስላችሁም። በተለይ ሴት ልጅ ከቤተሰቦቿ ከጎኗ የሚቆሙ ቤተሰቦች ካሏት በምትሰበር በምትጎዳ ሰዓት አይዞሽ አለንሽ የሚል ሰው ከጎኗ ካለ ምንም ነገር ቢሆን ደስተኛ ነው የምትሆነው። ሕይወትን እንደ አዲስ ትቀጥለዋለች። እኔ እዚህ ጋር የተመለከትኩት የናዮን ቤተሰቦች ምን ያህል ጀግና ቤተሰብ እንዳላት ነው የተመለከትኩት። ምክንያቱም ናዩ የበለጠ ደስተኛ ሁና ነው ያየናት፣ የበለጠ ቆንጅታ በነገራች ላይ በጣም ቆንጆ ናት። ከበፊትም የተረጋጋች ልጅ ናት። አሁን ደግሞ የበለጠ ቆንጆ ሁና ተረጋግታ በጣም በቃ በኮንፊደንስ በሆነው ነገር ሁሉ ከመጸጻት ይልቅ መማርን ያየንበት ነው እና ጎበዝ ቤተሰብ ጥሩ ቤተሰብ እንዳላት ነው የተረዳሁት። በዚህ አጋጣሚ አሁንም ናዬው እንዳትሰበሪ፣ የተለያዩ ነገሮች ሊመጡ ይችላሉ የተለያዩ ነገሮች ይመጣሉ። ያው እንደምታውቁት እንግዲህ እስር ቤት ነው የወለደችው። የተለያዩ ግን ልጅሽን እንዳታሳይ የምመክርሽ ነገር ቢኖር ልጅሽን ለማንም እንዳታሳይ። አሁንም ላይፍ ላይ ስትወጪ በጣም ተጠንቀቂ። ከአንደበትሽ የሚወጣውን ቃላት ሰዎች ሆን ብለው ሊያናገሩሽ፣ የተለያዩ ቃላቶች ሊጠቀሙ ይችላሉ። አንቺ ግን አንደበትሽን ቆጥቢ፣ የምትናገሪውን ነገር ምረጪ፣ የምታወሪውን ሰው፣ ገስት ላይ የምታስገቢውን ሰው ምረጪ እና ያው እንኳን ደስ ያላችሁ ማለት ፈልጋለሁኝ። እንዲሁም ደግሞ አባቱ ተፈቶ እንግዲህ አብራችሁ በትዳር አንድ ላይ ሆናችሁ ልጆቻችሁ ልጃችሁን እንድታሳድጉ ምኞቴ ነው። እንግዲህ አላቅም፣ ቀጣይ ነገራችሁ ምን እንደሚሆን አናቅም፣ ግን አንድ ላይ ሆናችሁ ልጅ በልጅነት ደስ ይላል። ምንም ማለት አይደለም፣ እና ማሳደግ ትችላላችሁ፣ አንድ ላይ ሆናችሁ ማለት ነው። ልጃችሁ ይደግላችሁ። እንግዲህ ከዚህ በኋላ ያለው ህይወታችሁ በሙሉ ደግሞ የተረጋጋ እና ሰላም የሞላበት ህይወት እንዲሆን እንመኛለን። መልካም ጊዜ። እንዲሁም ደግሞ ፈጣሪ ያሳድግልሽ። ቪዲዮን ከወደዳችሁት ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። በነገራችን ላይ ላይካችሁ ስለሚያስፈልገኝ ላይክ ማድረጉ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው ቻው።